በዛሬ ቪዲዮችን ለ100 ዶላር እስከምትችሉት ድረስ መስራት የምትችሉበትን ኦፖርቱኒቲ ነው ማለት ነው። ሶ ሊሚትድ ታይም ስለሆነ አሁን ማሳያችውን ነገር በትኩረት አድርጋችሁ ስቴፕ ባይ ስቴፕ ተከተሉ። ስለዚህ አሁን ቶሎ ብለን ወደ ገደለው ኒድ ኦኬ ሶ የመጀመሪያው ስቴፓችሁ የሚሆነው ዲስክሪፕሽን ላይ ስቴፕ ዋን ብዬ አስቀምጬላችኋል። የእኔ ኢንቪቴሽን ሊንክ ነው፣ ኢንቫይት ያደረግኩት እናንተን ማለት ነው። በእሱ ነው ፕሮቨርዥኑ የምታገኙት። ኮፒ አድርጋችሁ ክሮም ላይ ብሮዘራችሁ ላይ ክፈቱት። ከዛ በኋላ በመቀጠል እንደምትመለከቱት እንደዚህ ከፍትላችኋል። ከላይ እንደምታዩት ኮንቲኒ ዊዝ ኢሜል ይላችኋል። ኢሜላችሁ ፕሮባብሊ ክሮም ላይ ስለሚኖር እንደዚህ አይነት ጥያቄ እጠይቃችኋል። ካልጠየቃችሁ እንኳን ይሄ ጥያቄ በቃ ምንድነው ችግሩ፣ ክሮም ላይ ኢሜላችሁን ስላላስገባችሁ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ኢሜል አካውንታችሁ ክሮም ላይ ያስገቡና መጀመሪያ፣ ከዛ በኋላ ይህንን ሊንክ ስትነቁት እንደ አሁኑ እንደምትያት ኮንቲኒው ዊዝ ኢሜይል የሚል ያመጣላችኋል። ከዛ በኋላ እሱን ካረጋችሁና በኢሜላችሁ ቬሪፋይ ካደረገ በኋላ ከታች ክሌም የምትል ኦፕሽን አለች። ክሌም ኢንቪቴሽን ነው የምትለው ቃል በቃል እሷን ተነካታላችሁ ማለት ነው። ከዛ እሷን ከነካቸዋት በኋላ እንደምትመለከቱት ዳውንሎድ ወደሚያደርግበት ዌብሳይት ይወስዳችሁና ዳውንሎድ ሊንክን ያመጣል። ዳውንሎድ ትላላችሁ ማለት ነው። ከዛ እሱም ዳውንሎድ ካረጋችሁ በኋላ ልክ ሲጨርስ ኢንስታል ታደረጉታላችሁ። ልክ ክሮም እንደጫናችሁት ኖርማል ብሮዘር ነው፣ ኮሜት ይባላል። ሶ እሱም ጭናችሁ ስትጨርሱ እንደምትመለከቱት ልክ እንደዚህ አድርጎ ነው የሚከፍትላችሁ። ጌት ስታርትድ ብላችሁ መክፈት ነው። ከዛ እንደምታዩት ፕሮፋይል እንድትመርጡ ይጠይቃችኋል፣ ወይም ኢምፖርት እንድታደርጉ ማለት ነው መርጣችሁ ኢምፖርት ማድረግ ነው ማለት ነው ጋይስ፣ ገልጽ ነው። ከዛ እሱን ካደረጋችሁ በኋላ ኢምፖርት አድርጎላችሁ ቀጥታ ይከፍትላችኋል ብሮዘሩ ማለት ነው። ሶ ብሮዘሩን ከከፈተላችሁ በኋላ የመጀመሪያ ታስኳችሁ የሚሆነው ምንድን ነው እዛ ላይ አዲስ ታብ መክፈት ወይም እንደውም ፊት ለፊት ላይ ሰርች በተኑ ላይ ገብታችሁ ኤአይውን ሰርች ማድረግና ቴስት ማድረግ ነው። ሶ የመጀመሪያ ታስካችሁ በዚህ ትጨርሳላችሁ ማለት ነው። ሶ ይሄኛው 20 ዶላር የሚያስከፍለው ፕሮቨርዥኑ በቀላሉ አገኛችሁ ማለት ነው። ስቴፕ ቱ ደግሞ ማለት ከመቶ 100 ዶላር እስከምትችሉት ድረስ እንደናንተ ብቃት የምትሰሩት ስቴፕ ደግሞ ይሄኛው ነው። ሶ ይሄኛው ደግሞ በትኩረት ተመልከቱ። እዚህ ላይ ምንድነው የምታደርጉት? እንደምታዩት እዚህ ጋር የኢንቪቴሽን ሊንኩን ይሰጣችኋል ኢንቫይት ማድረግ ከመጀመራችሁ በፊት ግን ፔይመንታችሁን የምትቀበሉበትን መጨረስ ይኖርባቸዋል። ኢንቪቴሽን ሊንኩ ከተቀመጠበት ስር ላይ እንደምታዩት ፔይመንት ዊዝ ዳብ የምትለዋለች አለ። ሶ እሷን ክሊክ ስታደርጓት እንደምታዩት ይህንን ፔጅ ከፍትላቸዋል። ለሱም ዌብሳይት በቅድሞ በራሱ ኢሜይል ምን ታደርጋላችሁ ሎጊን ታደርጋላችሁ ማለት ነው። ወይም ሳይኒን ዊዝ ጎግብ ወይም ደግሞ ራሱን ኢሜይል እና ፓስወርዱን ታስገባላችሁ ማለት ነው። ከዛ እሱን አድርጋችሁ ከጨረሳችሁ በኋላ ፕሮፋይላችሁን እንድትመሉ ይጠይቃቸዋል እዚህ ጋር ሙሉ ስማችሁን በስነስርዓት አስገቡ። ሀገራችሁን በስነስርዓት ኢትዮጵያ አርጋችሁ ሙሉ ዲስክሪፕሽን ላይ ደግሞ የምትችሉትን ነገር ጻፉ። ብዙ ምስብስብ ነገር የለው። እሱን ከጻፋችሁ በኋላ ከታች ኢንዲቪዥዋል እና ካምፓኒ የሚለው ጋር ኢንዲቪዥዋል ላይ ነው የምታደርጉት እናንተን። ከዛ እሱን ስቴፕ ማለፍ ነው ማለት ነው። እንደምትመለከቱት ያኔ ዳሽቦርዱን ይከፍትላቸዋል። ዳሽቦርዱ ጋር ከታች አሁን ምስሉ ላይም እንደምታዩት ኮኔክት ባንክ የሚላል አደለ። ሶ ኮኔክት ባንክ የሚለዋል ክሊክ ታደርጋላችሁ። ያኔ እሱን በምታደርጉበት ሰዓት ላይ እንደ አዲስ ኢሜላችሁንና ፓስወርዳችሁን እንድታስገቡ ይጠይቃችኋል ሰው እሱ ላይ ኢሜይላችሁንና ፓስወርዳችሁን ታስገባላችሁ። ከዛ እሱን ካደረጋችሁ በኋላ በመቀጠል ደግሞ ስልክ ቁጥራችሁ እንድታስገቡ ነው የሚጠይቃችሁ። ስልክ ቁጥራችሁን ሁን ማስገብታችሁ ኮድ እንዲልክ ታደርጉና ኮዶ ከከባላችሁ በኋላ እሱን ማስገባት ነው። ከዛ እንደምትመለከቱት በጣም ኢምፖርታንት የሆነ ስቴፕ ይመጣል። ቬሪፋይ ማድረግ ነው እናንተን ያስገባችት እንዲታይ። ስለዚህ ሌጋል ነይም ማለት እናንተ ፓስፖርታችሁ ወይም የምትጠቀሙት ዶክመንት ደግሞ ፋይዳም ከሆነ እሱ ላይ ያለውን ትክክለኛ ስማችሁን የእናንተና ያባታችሁን ማስገባት ነው። ከዛ በኋላ ደግሞ የተወለዳችሁበትን አመተ ምረ ፓስፖርት ከተጠቀማችሁ ፓስፖርቱ ላይ እንዳለው አድርጋችሁ እሱን ደግሞ ቀጥሎ ማስገባት ነው ማለት ነው። ከዛ ከታች እንደምታዩት አፕሎድ ዶክመንት የምትላለች እሷን ክሊክ ስታደርጉ የምትጠቀሙት ኮምፒውተር ወይም ላፕቶፕ ላይ ዌብ ካም ወይም ደግሞ ካሜራ ካለው አሪፍ፣ እዛው ላይ ራሱን ማድረግ ትችላላችሁ። ካልሆነ ግን እንደምትመለከቱት ባርኮድ ነው የሚሰጣችሁ። ቀላሉ እሱን ስልካችሁ ላይ እስካን ስታደርጉት ወደ ዌብሳይት ይወስዳችሁ እና ፓስፖርታችሁን የምታስገቡበት ኢንፎርሜሽንን ኦፕሽን ይሰጣችኋል። ስለዚህ ፓስፖርታችሁን ከዛ ፎቶ አስታችሁ ታስገባላችሁ። አውቶማቲክሊ እምቢ ካለ እንኳን እሱ ማኑዋሊ ማስገባት ትችላላችሁ። አፕሎድ አርጋችሁ ማለት ነው። ከዛ እሱን አድርጋችሁ ካለፈ በኋላ ቀጥታ የሚመጣላችሁ ባንክ አካውንታችሁ የምታስገቡበት ኦፕሽን ነው ማለት ነው። ሶ የምትከፈሉበትን ባንክ ታስገባላችሁ እዚህ ጋር ማለት ነው። ቅድም የነገርኳቸውን ስቴፕስ መስራት ካለፋችሁ የኢትዮጵያ ባንክ አካውንት ነው የምታስገቡት። ምንም ውስብስብ ነገር ውስጥ አትገቡም። ስለዚህ ቪፒን አያስፈልግም፣ ሀገር መቀየር ማጭበበር ምናምን አያስፈልግም ማለት ነው። እዚህኛው ስቴፕ ላይ በቀላሉ እንደምታዩት ስዊፍት ወይም ቢአይሲ ይላችኋል። ይሄ ማለት ስዊፍት አለን ኢትዮጵያ ሀገራችን። ስለዚህ ለምሳሌ ንግድ ባንክን ከመረጣችሁ የንግድ ባንክ ስዊፍት አካውንት ሲቪ ቴታ ነው የሚባለው። እሱን ዲስክሪፕሽን ላይ ስላለ ከሱ ላይ መውሰድ ትችላላችሁ። ከዛ እሱን ማስገባት ነው። ከፈለጋችሁ ደግሞ ራሳችሁን ጎግል ማድረግ ትችላላችሁ። ከዛ እሱን ደግሞ ካስገባችሁ በኋላ ከታች አካውንት ነምበር ማለት የእናንተን አካውንት ነምበር ነው፣ የንግድ ባንካችሁን። ስለዚህ አንድ ሺህ ምናምን ብሎ የሚጀምረውን መጀመሪያው ላይ ታስገባላችሁ ቀጣይ ላይ ያለውን ትደግሙታላችሁ ከዛ ማስገባት እሱንም ማለት ነው ከዛ በኋላ እንደምትመለከቱት ዳሽቦርዱን እንደዚህ አድርገ ይከፍተላችኋል ዳሽቦርዳችሁ ከከፈተላችሁ በኋላ የቀድሟን ሊንክ እየወሰዳችሁ ለጓደኞቻችሁ ሼር ማድረግ ነው ማለት ስለዚህ 100 ዶላር እስከ 150 ዶላር ከዛም በላይ የምሰራት ቦታ አዚሽ ጋንሽ ማለት ነው አንድ ሪፈር ባደረጋችሁ ቁጥር 5 ዶላር ታገኛላችሁ እንዲሁም ደግሞ ከሀገር ውስጥ ውጪ ላሉ ለምሳሌ አሜሪካ ጀርመን ምናምን ላሉ ሰዎች ደግሞ ሪፈር ካረጋችሁ በአንድ ሰው አስር ዶላር ታገኛላችሁ ማለት ነው። ስለዚህ እንደ እናንተ ኢፎርት ነው የሚወሰነው ያልኳችሁ እሱን ነው። ስለዚህ እናንተም እንደዚህ በማድረግ ለራሳችሁ ለሌላ ሰው ሼር እያደረጋችሁ እናንተ አሁን የሄዳችሁትን ስቴፕ እንዲከተሉ ማድረግ ነው ማለት ነው።